የቱን አንስተን የቱን እንደምንተው ብቻ አናውቅም። በጣም አስገራሚ ከባዱ ፍልሚያ ማለት ይቻላል። የዛሬው ጨዋታ የማንቸስተር ዩናይትድ ደጋፊዎች በስንት ስሜቶች ውስጥ እንዳለፉም መገመት አይከብድም። ወጥቶ ወርዶ ወጥተዋል። ሩቡን አሞሪሞን ግን አለማድነቅ አይቻልም። ክሬዲቱ የሱ ነው። ሃሪ ማግዌርን ከፊት ማስቀመጡ የድሉ ቁልፍ ነበር። መቶ ዘጠነኛ ደቂቃ ማንቸስተር ዩናይትድ ሁለት ለአራት ሊዮን 121ኛ ደቂቃ ማንቸስተር ዩናይትድ አምስት ለአራት ሊዮን የሃሪ ማጉዬር አሸናፊ ያደረጋቸውን ጎል መቶ 20 ደቂቃ ከ34 ሰከንድ ላይ አግብተዋል። ተስፋ በተቆረጠበት ባለቀበት ሰዓት ነው። በጣም በሚገርም ሁኔታ ማንቸስተር ዩናይትድ ያደረገው ትንቅንቅ ይለያል። የዛሬው ጨዋታ በጣም አስገራሚ ና በከፍተኛ ሁኔታ ደጋፊዎችን ከፍተኛ ጭንቀት ውስጥ የከተተ ውድድርና ፍልሚያ እንደነበረ ጭምርም ነው። ይህ ከባዱ ጦር ሜዳ ነው በማለትም ነው በርካቶችም የገለጹ ያሉት። እጅግ አስገራሚ ፉክክር የነበረበት ጨዋታ ነው። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።